የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም የትግራይ ጊዜያዊ መንግስት ፕሬዚደንት አቶ ጌታቸው ረዳ ሌላ የስራ ስንብት ደብዳቤ ጻፉ። አቶ ጌታቸው ረዳ ከስራ እንዳሰናበቷቸው የሚገልጸውን ደብዳቤ ጻፉት ለሰላምና ጸጥታ ቢሮ ኃላፊው ሌትናንት ጀነራል ፍሳ ኪዳኑ ነው። ይሁን እንጂ ደብዳቤው ለጀነራሉ እንዳልተሰጣቸው ታውቋል። በሌላ በኩል ባሳለፍነው ሰኞ ከግንባር አዛዥነታቸው አግዷቸው የነበሩ ሰዎች ስራ ላይ እንደቀጠሉ ተሰምቷል። ዝርዝሩ ተዘጋጅቷል። ይህ በእንዲህ እንዳለ አቶ ጌታቸው ረዳ የሰላም ስምምነቱ ባለድርሻ አካላት ጣልቃ እንዲገቡ ጠየቁ። በትግራይ ህዝብ ላይ ሌላ ጦርነት ሊከፈት እንደሚችል የጠቆሙት አቶ ጌታቸው ጊዜያዊ መንግስቱን ለማፍረስ የጣሩ አካላት በህዝብ ላይ ተኩስ ከፍተው አቁስለዋል ብለዋል። ትሰሙታላችሁም። ኤርትራ ለጀኔራል ጻድቃን ገብረ ትንሳኤ ምላሽ ሰጠች። አሰብን ገንጥሎ ለመውሰድ የሚፈልግ ጦረኛ ስትልም ወንጅለዋቸዋለች። ለዋቸዋለች ጀኔራል ጻድቃንን ሳያውቀው ሚስጥር አውጥተዋል ስትልም ገልጻለች። ይህንንም እንመለከታለን። እጅ እየሰጡንና እየደመሰስናቸው ነው ሲሉ ባለስልጣኑ ገለጹ። ይህ በእንዲህ እንዳለ ፋብሪካው በፖለቲካዊ አለመግባባቱና በወታደራዊ ውጥረቱ ሳቢያ ክልሉን ለቆ መውጣቱን ይፋ አድርጓል። ተጨማሪ ያለን አሰብ ወደብ ላይ የቢሊዮን ዶላሮች እቅድ መቅረቡ ተሰማ። በጉዳዩ ላይ ፕሬዝደንት ኢሳያስን በመልእክተኛቸው በኩል ንግግር ማድረጋቸው ታውቋል። ሌላኛው መረጃችን ነው። ዩክሬን በሩሲያ ላይ ግዙፍ የድሮን ጥቃትን ፈጸመች። ሀገሪቱ 337 ድሮኖችን ተጠቅማ ጥቃት የፈጸመች ሲሆን 91 ድሮኖች ደግሞ ሞስኮን ኢላማ አድርገዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ትሰማላችሁ። መልካም ቆይታ ይሆንላችሁ። የትግራይ ጊዜያዊ መንግስት ፕሬዝደንት አቶ ጌታቸው ረዳ ሌላ የስራ ስንብት ደብዳቤን ጻፉ። አቶ ጌታቸው ከስራ እንዳሰናበቷቸው የሚገልጸውን ደብዳቤ የጻፉት ለሰላምና ጸጥታ ቢሮ ኃላፊው ሌትናንት ጀነራል ፍስሐ ኪዳኑ ነው። ይሁን እንጂ ደብዳቤው ለጀነራሉ እንዳልተሰጣቸው ተሰምቷል። በሌላ በኩል ባሳለፍነው ሰኞ ከግንባር አዛዥነታቸው አግዷቸው የነበሩት ሰዎች ስራ ላይ እንደቀጠሉ ታውቋል። በትግራይ ክልል በልዩነት መንገድ ውስጥ የሚገኙት የፖለቲካ ኃይሎች ባለፉት ወራት በርካ በርካታ መግለጫዎችን ደጋግሞ አውጥተዋል። አቶ ጌታቸው ረዳም በርካታ መግለጫዎችን የስራ ስንብቶችና ሹመቶችን የሚመለከቱ ደብዳቤዎችን ጽፏል። አሁንም ለጄኔራል ፍሳ ኪዳኑ በተመሳሳይ ደብዳቤ መጻፋቸውን ገልጿል። ደብዳቤው ከሀላፊነት መነሳታቸውን የሚገልጽ ሲሆን፣ የተነሱበት ምክንያት ግን በግልጽ አልተብራራም። ከመጋቢት 2017 ጀምሮ መነሳታቸውን የሚገልጸው ደብዳቤም በማህበራዊ ሚዲያዎች ላይ የተሰራጨ ቢሆንም ለጄኔራል ፍሳ ኪዳኑም ሆነ ለቢሯቸው እንዳልደረሰ ግን ለክልሉ ሰላምና ጸጥታ ቢሮ ቅርበት ያላቸው ምንጮች ለኢትዮ ፎረም ተናግረዋል። ጀኔራሉ እስከ ምሽት አንድ ሰዓት ድረስ በቢሮቸው እንደነበሩ አውቃለሁ ያሉ አንድ የስራ ባልደረባቸው እርሳቸው ስራ ላይ በነበሩበት ወቅት ግን በሚዲያ ከኃላፊነታቸው መነሳታቸውን የሚገልጸው ደብዳቤ ሲሰራጭ ነበር ብሏል። አቶ ጌታቸው ለምክትላቸው ጀኔራል ተደሰ ወረደ ግልባጭ አድርገው የጻፉትን ይህንን የስራ ስንብት ደብዳቤም ለሚሊሻ ጽህፈት ቤትና ሌሎች ተቋማት ማሳወቀውበታል። ትናንት አቶ ጌታቸው ረዳ በሶስት ጀኔራሎች ላይ ያሳለፉትን ውሳኔ ተከትሎ የሰላምና ጸጥታ ቢሮ በሰጠው ምላሽ ተቀባይነት የሌለው ያልሾሙትን እንደ መውረድ ያለ ስለመሆኑ ገልጾ ነበር። ይህንን ተከትሎ ደግሞ የአቶ ጌታቸው ረዳ አስተዳደር የጸጥታ ቢሮውን መግለጫ የመንግስታዊ መዋቅር ሳይሆን የህወሓት ቡድን ቅጅ ነው ሲል ሊታረም ይገባል የሚል ማስተባበያ ከሰጠ በኋላ ያ ካልሆነ ግን ተከትለው ለሚመጡ ነገሮች ኃላፊነቱን የሚወስደው ከፍተኛ አመራሩ ይሆናል ሲል አሳውቆ ነበር። ፕሬዝደንት ጌታቸው ረዳ ባሳለፍ ነው ሰኞ ሶስት የግንባር አዛዦችን ማገዳቸውን በገለጹበት ደብዳቤ ላይ በግልባጭ ውሳኔውን እንዲያስፈጽም የታዘዘው የጀኔራል ፍስሐ ቢሮ ይህንን የአቶ ጌታቸውን ትእዛዝ እንደማይቀበል ተቃውሞ መግለጫ ማውጣቱም የሚታወቅ ነው። ጀኔራል ፍስሐ የክልሉ ጊዜያዊ መንግስት ከተቋቋመ በኋላም ሰራዊቱን በመወከል የካቢኔ አባል ከሆኑ መኮንኖች አንዱ ሲሆኑ መስተዳድሮ ከተቋቋመበት ጊዜ አንስቶም የሰላምና ጸጥታ ቢሮ ኃላፊ ተገቢ ሆነው ሲሰሩ ቆይተዋል። እኒህ ወታደራዊ አመራር ብልጽግናና ሻዕቢያ ትግራይን ወደ መቶ ዓመት ለመመለስ ፕሮጀክት ነድፈው ወደ ውጊያ በገቡበት ወቅት ከአሜሪካ ወደ ጥጥ ተግሎ የተቀላቀሉም ናቸው። ይህ በእንዲህ እንዳለ በአሳለፍ ነው ሰኞ የታገዱት ሶስት የትግራይ ሰራዊት አዛዦች አሁንም በስራ ላይ መዋላቸውንና ከወታደራዊ አዛዥ አለቆቻቸውም ስራችሁ ላይ ቀጥሎ የሚል መመሪያ እንደተሰጣቸው ሰምተናል። በዚህም መሰረት ጀነራል መአሾ በየነም ጀነራል ዮሐንስ ወልደ ጊዮርጊስና ጀነራል ምግበ ኃይል በተመደቡበትና ከዚህ በፊት በነበሩበት ኃላፊነታቸው ላይ ዛሬም ሲሰሩ መዋላቸውን ኢትዮ ፎረም ከመረጃ ምንጮቹ ሰምቷል። ይህ በእንዲህ እንዳለ አቶ ጌታቸው ረዳ የሰላም ስምምነቱ ባለድርሻ አካላት ጣልቃ እንዲገቡ ጠየቁ። በትግራይ ህዝብ ላይ ሌላ ጦርነት ሊከፈት እንደሚችል የጠቆሙት አቶ ጌታቸው ጊዜያዊ መንግስቱን ለማፍረስ የጣሩ አካላት በህዝብ ላይ ተኩስ ከፍተው አቁስለዋል ብለዋል። ጥቂት ወታደራዊ መኮንኖች ባሳለፉት ህገወጥ ውሳኔ ምክንያት ባለፉት ቀናት ትግራይ አቅጣጫ ወዳልታወቀ ሁኔታ ውስጥ እየገባች ነው ያሉት አቶ ጌታቸው ይህንን የተቃወሙ ሰዎች ላይ ወታደሮች የዘፈቀደ ተኩስ ከፍተው ጉዳት አድርሰዋል ሲሉ ጽፏል። በአዲ ጉደምና መቀለ ተጎዱ ያሏቸውን እነዚህ ሰዎችን ቁጥራቸውና ማንነታቸውን ባይገልጹም ይህ ግን የህወሀት አንጃ ወደ ስልጣን ለመምጣት የሚያደርገው አረመኔያዊ እቅድ ነው ብለውታል። በመሆኑም ሁሉም የፕሪቶሪያው የሰላም ስምምነት ተፈራራሚዎች ትግራይ ህዝብ ላይ ሌላ ጦርነት ከመከፈቱ በፊት ጣልቃ ሊገቡ ይገባል ያሉ ሲሆን ይህንን አጋጣሚ የውጭ ኃይሎች ተጠቅመውበት ሌላ ቀውስና ብጥብጥ ለመፍጠር እየሰሩ ስለመሆኑ በቂ ምክንያት አለም ብሏል። እነዚህ የውጭ ኃይሎች ያሏቸውን አካላት ግን በስም አላነ ሷቸው የሰላም ስምምነቱ ተፈራራሚዎች ሁሉ ብለው ባቀረቡት ጥሪ ላይም የብልጽግናው መንግስትም ጣልቃ ይግባ እያሉ ስለመሆኑ ግን በግልጽ አላስቀመጡትም። በመቶ ሺዎች የሚቆጠሩ ተፈናቃዮች አሁን በካምፕ ውስጥ እንደሚገኙ ያስታወሱት አቶ ጌታቸው የእነዚህ ዜጎች ሲቃይ የሚያራዝምና የህዝብን ጥቅም የሚጎዳ እርምጃ ወታደራዊ መኮንኖች እየወሰዱ ነው ሲሉ በትዊተር ገጻቸው በእንግሊዝኛ ባሰፈሩት መልእክት ላይ ጠቅሷል። ኤርትራ ለጄኔራል ጻድቃን ገብረትንሳኤ ምላሽ ሰጠች። አሰብን ገንጥሎ ለመውሰድ የሚፈልግ ጦረኛ ስትልም ወንጅላቸዋለች። ጄኔራል ጻድቃን ሳያውቀው ሚስጥር አውጥቷል ስትልም ገልጻለች። ሌትናንት ጀኔራል ጻድቃን ጦርነቱን ለማስቀረት ዓለም እንዲንቀሳቀስ የጠየቁበትን ተግባርም ያዞምባ ብለውታል። ሻዕቢያ በመጀመሪያ ኢትዮጵያን በወረረበት ወቅት ቀጥሎም ትግራይ ለመውጋት በብልጽግና ተጋብዞ ትግራይ በገባበት ወቅት ተዋግተው ካሸነፉት አመራሮች መካከል አንዱ የሆኑት ጀኔራል ጻድቃን ገብረትንሳኤ የጻፉ ጽሁፍ አነጋጋሪነቱ ቀጥሏል። ጀኔራሉ አዲስ አበባና አስመራ ትግራይ ላይ ጀኖሳይድ ከፈጸሙ በኋላ አሁን ደግሞ ትግራይን ጦር ሜዳ የሚያደርጉበትን ውጊያሌ ከፍቶ ዝግጅታቸውን ማጠናቀቃል ማድረጋቸውን አስነብበውም ነበር። ለዚህ ጽሁፍ ምላሽ የሰጠችው ኤርትራ በዜና ሚኒስትሯ በኩል ባወጣቸው መግለጫ የጄኔራል ጻድቃን ጽሁፍ በአሁኑ ወቅት በኢትዮጵያ ያለው የጦረኝነት ስነ አእምሮ ማሳያ ብለዋለች። ሚኒስትሩ የማነ ገብረ መስቀል ጀኔራል ጻድቃን ኤርትራን መውረርና ወደብን መውሰድ ይገባል እያለ በሚናገሩ አቋሙ የሚታወቅ ጸበኛ ሰው ነው ያሉ ሲሆን ገና ከጦርነቱ በፊት በ988 ዓ ም ይህንን አጀንዳ በማንሳት ኢትዮጵያ አሰብን መያዝ ትችላለች ይል ነበር ብለዋል። የሂሳብ ሂሳብ ምሩቁና የኤርትራ ዜና ሚኒስትሩ የማነ ገብረመስቀል መስቀል ጀኔራል ጻድቃንን ይህንን ይል የነበረው በርቀት ትምህርት በተማረው ትምህርት ነው በማለትም ጽፈዋል። ኢትዮጵያ በ990 ዓ ም ወረራ ማብን አሰብ ልትወስድ ነበር የሚሉት ኤርትራዊ ባለስልጣን ያ ባለመሳካቱ ጻድቃን ያዝናል ም ነው ያሉት። ኢትዮጵያ ይህንን ለማሳካት በአሰብ ወደብ አቅጣጫ በቡሬ በኩል ሶስተኛውን ዙር ማጥቃት ላይ እያለች ስላልተሳካም የሰላም ስምምነት ለመፈረም ተገደደች በማለትም ጽፏል። የጦርነት ዝግጅቱ የመጨረሻው ደረጃ ላይ ደርሷል የሚለውን የጄኔራል ጻድቃንን ጽሁፍ ያጣቀሰው የአቶ የማነ ምላሽ ጻድቃን ሳያስበው ሚስጥር አውጥቷልም ይላል። ጄኔራል ጻድቃን በጽሁፋቸው ሰላማዊ መንገድ እንዲሞከርና አለም ማህበረሰብ እንዲገባበት ቢጠይቁም የሻዕቢያው ባለስልጣን ግን ይህ ያዞንባ ነው ብለዋል። ስለ ሰላም የሚያወራ የሚመስለው ጽሁፍ ጦርነት በአጭር ጊዜ ስለመጨረስ የሚመክሩ ቃላት የተሞሉበት ነው ብለውታል። ኤርትራ በጉሮቤቶቿ ሁሉ በጥላትነት እንድትታይ የሚያደርገው ትርክት መነሻው እንዲህ ያለው መርዛማ ስሌት ነው በማለትም አክሏል። አቶ የማነ በ1990 እስከ 92 የተካሄደው ጦርነት ኢትዮጵያ አሰብ ወደብን ለመያዝ ብላ የከፈተችው ሳይሳካላት ሲቀር ደግሞ ወደ ሰላም ስምምነት የገባችበት ሰንሰለት አስመስለው ቢያቀርቡትም የአልጀርሱ ስምምነት ያቋቋመው የካሳ ኮሚሽን ኤርትራ ኢትዮጵያ ላይ ወረራ መፈጽሟን የሚገልጽ ሲሆን ኢትዮጵያ ሉዓላዊነቷን ለመከላከል መዋጋቷንም ያትታል። በወቅቱ ወረራ የፈጸመው የኤርትራ ጦርም ከኢትዮጵያ ግዛት በሙሉ ተሸንፎ ወደ አስመራ እየሸሽ የነበረ ሲሆን፣ ደቡባዊ የኤርትራ ክፍል ሙሉ በሙሉ በሚባል ደረጃ በኢትዮጵያ ጦር ቁጥጥር ስር ወድቆ የሻዕቢያ ጦር በተረታበት ወቅትም የኢትዮጵያ ሰራዊት እንዲመለስ በመደረጉ ሻዕቢያ መልሶ ማገገሙን በርካታ ሚዲያዎችና ባለሙያዎች ሲዘግቡት የኖረ የ25 ዓመት ታሪክ ነው። ይህ በእንዲህ እንዳለ አሰብ ወደብ ላይ የቢሊዮን ዶላሮች እቅድ መቅረቡ ተነገረም። በጉዳዩ ላይ ፕሬዚደንት ኢሳያስን በመልእክተኛቸው በኩል ንግግር ማድረጋቸው ሰምቷል። ጠቅላይ ሚኒስትር አብይ አህመድ እና ፕሬዚደንት ኢሳያስ አፈወርቄ በሳውዲ አረቢያ ጅዳ ከስድስት ዓመታት በፊት የፈረሙት መርህ አልባው ስምምነት አብይ አህመድን ለኖቤል ሽልማት ኢትዮጵያውያንን ደግሞ ለመጨፍጨፍ እንደዳረገ የሚታወቅ ነው። ሳውዲ አረቢያ የወርቅ ሀብል አጥልቃላቸው የላከቻቸው ሁለቱ የምስራቅ አፍሪካ መሪዎች አሁን ደግሞ በጋራ አብረው ሳይሆን ተለያይተው የጦርነት ነጋሪትን እያስጎሰሙ ናቸው። ጠቅላይ ሚኒስትር አብይ የባህር በር ጥያቄያችን የህልውና ጉዳይ ነው የሚለው አቋማቸውን ካሳወቁ ጀምሮም የአሰብ ጉዳይ የሁለቱ መሪዎች የጦርነት ምክንያት ሊሆን እንደሚችልም ትንታኔዎች እየቀረቡ ቀጥሏል። አሁን የወጡ መረጃዎች ደግሞ ሳውዲ አረቢያ በአሰብ ወደብ ላይ የቢሊዮን ዶላሮች ኢንቨስትመንት እቅድ ይዛለች የሚሉ ሆኗል። ይህ ወደ ተግባር የሚቀየር ከሆነ ደግሞ በአዲስ አበባው መንግስት የአሰብ ህልም ላይ ብቻ ሳይሆን በቀጠነው ወቅታዊ ሁነት ላይም ለውጥ የሚያስከትል ይሆናል። ሳውዲ አረቢያ በአሰብ ወደብ ላይ ኢንቨስትመንትን በማከናወን እንደ ቱርክ፣ የተባበሩት አረብ ኤሜሬቶችና ቻይና ሁሉ በአካባቢው ተጽዕኖና ተጠቃሚነት እንዲኖራ ታቅዳለችም ነው የተባለው። ቱርክ በሶማሊያ የተባበሩት አረብ ኤሜሬቶች ደግሞ በሶማሌላንድ ያላቸው ኢንቨስትመንት የሚታወቅ ነው። ከሰሞኑ ፕሬዚደንት ኢሳያስ አፈወርቂ ልዩ መልእክተኛቸውን ልዩ መልእክት አስይዘው ወደዛች አገር ሳውዲ አረቢያ መላካቸው የሚታወስ ነው። የውጭ ጉዳይ ሚኒስትሩ ኡስማን ሳሌህ ናቸው፣ ይህንን የፕሬዝደንቱን መልእክት ይዘው ወደ ሪያድ ያቀኑት። የኢሳያስ ልዩ መልእክትም ለሳውዲ አረቢያው ልዑል አልጋወራሽ መሐመድ ቢን ሳልማን የተላከ ነው። ኢሳያስ ሳውዲ አረቢያ በቀይ ባህር ጉዳይ ልክ እንደ ግብጽና ኤርትራ ካሉ ሀገራት ጎን እንድትሰለፍ ይሻሉ። ባለፈው ዓመት ወደ ሳውዲ አረቢያ ባቀኑበት ወቅትም የቀይ ባህርን በጋራ እንጠብቅ የሚል ጥያቄን ማቅረባቸው የሚታወስ ነው። አሁን የላኳቸው መልእክተኛ ስለ ሳውዲ አረቢያ የአሰብ እቅድ ለመምከር ስለመሆኑ ግን በግልጽ የታወቀ ነገር የለም። እጅ እየሰጡና እየደመሰስ ናቸው ነው ሲሉ ባለስልጣኑ ገለጹ። ይህ በእንዲህ እንዳለ ፋብሪካው በፖለቲካዊ ውጥረቱ ሳቢያ ክልሉን ለቆ መውጣቱን አሳውቋል። ኢትዮጵያ ለዘመናት ያጠራቀመቻቸው ጥሪቶች ባለፉት ዓመታት በጦርነት እንድታጣሁናለች። ኢንቨስትመንቶች በከፍተኛ አሃዛሽ ቁልቁሏል። ተቋማት እየተዘጉ ሰራተኞች ተበትኗል። ጥቂት የማይባሉ ፋብሪካዎች ተዘርፈው ተወስዷል። የውጭ ቀጥታ ኢንቨስትመንት የነበራቸው ተቋማት ለደረሰባቸው ውድመት የኢትዮጵያ መንግስትን ካሳ መጠየቅም ደርሷል። አሁን የተሰማው መረጃ ደግሞ በአማራ ክልል ኢንቨስትመንት ላይ ተሰማርቶ የነበረው የጀርመን ኩባንያም ጠቅልሎ ክልሉንም ኢትዮጵያንም ትቶ መውጣቱን የሚያመላክት ነው። የፖለቲካ አለመረጋጋትና ወታደራዊ ውጥረቱን በምክንያትነት አስቀምጧል። በክልሉ ውስጥ በአበባና ፍራፍሬ ልማት ተሰማርቶ የነበረው ሴላሂክ ታዋን የተሰኘው የጀርመኑ ኩባንያ ክልሉን ጥሎ መውጣቱንና ስራዎቹን ወደ ኬንያና ኡጋንዳ ማዛወሩንም ይፋ አድርጓል። ኩባንያው በአማራ ክልል ምዕራብ ጎጃም ዞን ሰሜን አቸፈር ወረዳ በምትገኘው ቁንዝላ ከነበረው ቦታ ወደ ኬንያና ኡጋንዳ መዛወሩንም ከአንድ ሺህ በላይ የስራ እድሎች እንዲቀሩ አድርጓል። ኩባንያው በቅርቡ ባወጣው መግለጫ ላይ ባለፉት ሁለት ዓመታት የነበሩ ዋና ዋና የሎጂስቲክስ ችግሮች አሁን ባለው ሁኔታ ከፍተኛ ጥረት ቢያደርግም በቋሚነት ሊፈቱ እንዳልቻሉ ገልጾም በኢትዮጵያ ስራውን ለማቋረጥ የደረሰበት ውሳኔ በጥንቃቄ የታሰበበትና በመጨረሻም አስፈላጊ ሆኖ የተገኘ ስለመሆኑ ጠቁሟል። መግለጫው አክሎም ከሁሉም በላይ የሰራተኞች ደህንነት በሚፈለገው መጠን ሊረጋገጥ የሚችልበት ምንም አይነት ዋስትና የለም ሲልም ያትታል። የኩባንያው ዋና ስራ አስፈጻሚ በግል ገጻቸው ላይ ባሰፈሩ ጽሁፍ ውሳኔው ለመዋጥ የሚከብድ መራራ ኪኒን ሲሉ የገለጹ ሲሆን እድገት ከታየበት የጥቂት ዓመታት ስራ በኋላም በቁንዝ ላይ ያለው የምርት ቦታችን ለመዝጋት ተገደናል ሲሉ ገልጿል። ስራ አስፈጻሚው አክለውም የኩባንያውን ጥረት አንስተው በቦታው ላይ ከነበረው ቡድን ጋር በመሆን ስፍር ቁጥር የሌላቸው ሰዓታትን ኢንቨስት ያደረግንባቸው እውቀት፣ የገነባናቸውና በህዳር 2022 የእርስ በርስ ጦርነቱ ካበቃ በኋላ የተሻለ የወደፊት ተስፋ ያደረግንባቸው ዓመታት ነበሩ። ሆኖም የፖለቲካ አለመረጋጋት ታለፍ የማይችል እንቅፋት ፈጥሮብናል በማለት ነው ያነሱት። በተጨማሪም ውሳኔው ከአንድ ሺህ በላይ የስራ ዕድሎችን እንደሚያስቀር እንደዚሁም በአካባቢው የሚኖሩ እስከ አስር ሺ የሚደርሱ ሰዎችን ህይወት በቀጥታም ሆነ በተዘዋሪ እንደሚጎዳ አስረድቷል። በክልሉ እንዲህ ያለ ኢኮኖሚያዊ ጭምር ጉዳትን እያስከተለ የቀጠለው ጦርነት እንዲቀጥል ያደረገው አገዛዙ አሁንም ዘመቻ አሁንም ውጊያ ላይ ነው። ይህ ውጊያ ደግሞ በመንግስት አመራሮች ላይ ጭምር ጉዳትን እያስከተለ ያለ ሆኗል። በደቡብ ወሎ የወረባ በወረዳ ዋና አስተዳዳሪ መገደልን በተመለከተ መዘገባችን የሚታወስ ነው። የመንግስት ኃይሎች ወደ ምዕራብ ጎጃም ቋሬት ገበዘ ማርያም ለመግባት በሚል ባለፉት ተከታታይ ቀናት እያደረጉት ያለው ዘመቻም የበርካቶችን ህይወት እየነጠቀ የሚካሄድ ሆኗል። የመከላከያ ሰራዊቱ ሰሞንኛ መግለጫዎች ደግሞ ጽንፈኞቹ እጅ እየሰጡን ነው የሚለውን በስፋት እየገለጹበት ያለ ነው። ይህን ደግሞ የክልሉ አመራሮችም ደጋግመው እያሰሙት ያለ ጉዳይ ነው። የሰላምና የጸጥታ ቢሮ መከተል ኃላፊው በሪውን መንግስቴም እየደመሰስናቸውም፣ እጅ እየሰጡ ነውም ሲሉ ተሰምተዋል። በምህረት የሚገባው እየገባ ነው፣ የሚደመሰሰው እየተደመሰሰ ነው። በዚህ መንገድ እየመጣለ ውጤት እጅግ በጣም ጥሩ ነው ማለት ነው። ስለዚህ የፖለቲካና የጸጥታ መዋቅራችን ከመቸውም ጊዜ በላይ ተቀናጅቶ የህዝባችንን ሰላም የደረሱልኝ ጥሪ ምላሽ መስጠት መሻል አለበት ማለት ነው። እጅ መስጠትን የጦርነቱ መፍትሄ፣ ወጣቶችን መግደልን የውጊያው መጨረሻ፣ ሰርጎ ገቦች የሚሏቸውን ነዋሪዎችን ማጽዳትን የእርስ በርስ ግድያው ማጠናቀቂያ አድርገው የብልጽግናው ሰዎች በወሰዱበት እውነት ጦርነቱ እንዲቀጥል እንደ መፍቀድ ተደርጎም ይወሰዳል የሚለው ግን የበርካቶች ሀሳብ ነው። ዩክሬን በሩሲያ ላይ ግዙፍ የድሮን ጥቃት መፈጸሟ ተነገረም። ዩክሬን 337 ድሮኖችን ተጠቅማ ጥቃት የፈጸመች ሲሆን 91 ድሮኖች ሞስኮን ኢላማ ያደረጉ ናቸው። ዩክሬን ጦርነቱ ከተጀመረ ወዲህ በመጠኑ ከፍተኛ ነው የተባለ የድሮን ጥቃትን በሩሲያ ላይ መፈጸሟ ታውቋል። ሀገሪቱ በሩሲያ ላይ በፈጸመችው መጠነ ሰፊ የድሮን ጥቃትም ቢያንስ ሶስት ሰዎች ሲሞቱ፣ 18 ሰዎች ደግሞ ቆስሏል። ታስ የዜና ወኪል እንደሚለው ከሆነ ዩክሬን በ330 ድሮኖች ነው ሩሲያ ላይ ጥቃት የሰነዘረችው። የሞስኮቭ ክልል አስተዳዳሪ ሌሊት 10 ሰዓት ላይ በተፈጸመው ጥቃት በርካታ ጉዳት መድረሱን አረጋግጧል። በመቶዎች በሚቆጠሩ ድሮኖች በተፈጸሙ ጥቃቶችን በርካታ ህንፃዎች መጎዳታቸውና በሞስኮ የሚገኝ ኤርፖርት ዝግ መሆኑንና የባስ ትራንስፖርትን መቋረጡንም አሳውቋል። የሞስኮ ከተማ ከንቲባ በበኩላቸው የጠላት ድሮኖች በሞስኮ ላይ መጠነ ሰፊ የሚባል ጥቃትን ፈጽሟል የሩሲያ አየር ኃይል ጥቃቶቹን አየር ላይ እያሉ ግን አምክነዋል ብለዋል ከንቲባው። አክለውም በሞስኮ ከተማ ብቻ ሰባት የመኖሪያ አፓርትመንት ህንፃዎች በድሮኖች ስብርባሪ መጎዳታቸውን አሳውቋል። በሞስኮ ሶስት ህጻናትን ጨምሮ 12 ሰዎች ላይ ጉዳት እንደደረሰም ነው ከንቲባው የገለጹት። የሩሲያ መከላከያ ሚኒስቴር የድሮን ጥቃቶችን አስመልክቶ በሰጠው መግለጫ ሌሊት ላይ ሞስኮን ኢላማ ያደረጉ 91 ድሮኖችን ጨምሮ 337 የድሮን ጥቃቶች አየር ላይ መክነዋል ሲል ይፋ አድርጓል። የዩክሬን የደህንነት ቢሮ ባለስልጣን ደግሞ የድሮን ጥቃቱ የሩሲያው ፕሬዝደንት ቭላዲሚር ፑቲን የተኩስ አቁም ስምምነት ላይ እንዲደርሱ ጫና ለማድረግ የታሰበ ነው ብለዋል። ሩሲያ ባሳለፍነው ሳምንት አርብ ከዩክሬን ላይ የፈረንጆቹ 2025 ከገባ ወዲህ ግዙፍ የተባለ የድሮንና እና የሚሳይል ጥቃት መፈጸሟ ይታወሳል። ሩሲያ በፈጸመቻቸው በነዛ ሰፊ ጥቃቶችም 25 ሰዎች ስለመገደላቸው የዩክሬን ባለስልጣናት አሳውቀው ነበር። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።